ሰላም ጤና ይስጥልኝ። ከሀረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልል ላይ ዜናዎችም በቀጣዩ የ2018 በጀት ዓመት የሕዝብን ጥያቄ ለመመለስ የልማት ስራዎች ትኩረት ተሰጥቶት እንደሚሠራ የሀረሪ መስተዳደር ምክር ቤት አስታውቋል። መስተዳደር ምክር ቤቱ በቀጣይ የ2018 በጀት ዓመት ሊያከናውን በታሰቡ የልማት ፕሮጀክቶች ላይ ውይይትም አድርጓል። በውይይቱም በቀጣይ በጀት ዓመት ለሕዝብ የልማትና የመልካም አስተዳደር ጥያቄዎች ምላሽ ለመስጠትም የሚያስችሉ የልማት ስራዎችን በተለየ የሞሰብ ፕሮጀክት እውን ለማድረግ በልዩ ትኩረት እንደሚሰራ ነው የተመለከተው። በተለይ ተጀምረው ያልተጠናቀቁ ፕሮጀክቶችን ማጠናቀቂያ፣ የመኖሪያ ቤት ችግሮችን ለመቅረፍ የሚያስችሉ ፕሮጀክቶች፣ የገጠር መንገድ ግንባታ፣ ውሃና የመሳሰሉትን ፕሮጀክቶች ልዩ ትኩረት እንደሚያገኙ ነው የተመላከተው። በሀረሪ ክልል ሸንኮር ወረዳ ብልጽግና ፓርቲ ሴቶች ክንፍ የሴቶች ተሳትፎና ተጠቃሚነት ለሁለንተናዊ ብልጽግና በሚል መሪ ሀሳብ በወቅታዊና ሀገራዊ ክልላዊ ጉዳዮች ላይ ውይይት ተካሂዷል። የውይይት መድረኩ በዋናነት የሴቶችን ሁለንተና የተሳትፎውና ተጠቃሚነት ማጎልበትን አላማ ደረገ ስለመሆኑ ተመላክቷል። መንግስት ከለውጡ ወዲህ የአገሪቱን ብሎም የክልሉን ሴቶች ሁለንተና የተሳትፎና ተጠቃሚነት ለማራገጥ የሚያስችሉ ውጤታማ የሆኑ ሰፋፊ ስራዎችን ማከናወኑንም በመድረኩ በቀረበው ሰነድ ላይ ተገልጿል። ሴቶች በሀገሪቱ ብሎም በክልሉ እየተከናወኑ የሚገኙ ስኬታማ የልማት ስራዎች ላይ እያደረጉ ያለውን ተሳትፎ በማጠናከር በሀገርና በቤተሰብ ደረጃ ብልጽግናን ለማራገጥ በሚደረገው ጥረት ግንባር ቀደሚናቸው ማጉልበት እንዳለባቸው ተበራርቷል። በውይይት መድረኩ የወረዳው ብልጽግና ፓርቲ የሴቶች ክንፍ አባላት የተገኙ ሲሆን ከለውጡ ወዲህ በሀገርና ክልል ደረጃ በየዘርፉ የተመዘገቡ ስኬቶችን፣ ያጋጠሙ ተግዳሮቶችና ቀጣይ ትኩረት አቅጣጫዎች ላይ ትኩረት ያደረገ ሰነድ ቀርቦ ውይይት ተደርጓል ሲል ባልደረባችን ሄኖክ ግርማ መረጃውን አድርሶናል። ባለፉት ሰባት የለውጥ ዓመታት የሴቶች ሁለንተና አቀፍ ተጠቃሚነት መራገጥ መቻሉ ተገለጸም። የሐረሪ ክልል ብልጽግና ፓርቲ ሴቶች ክንፍ የሴቶችን ተሳትፎና ተጠቃሚነት ለሁለንተና የብልጽግና በሚል ርዕስ ከድሬ ጠያራ እና ሶፊ ወረዳ ሴቶችና ጋር ውይይትም አካሂዷል። ዘገባው የዲኔ መሐመድ ነው። ፈቃዱ በላይ ዝርዝሩን ያቀርበዋል የሐረሪ ክልል ብልጽግና ፓርቲ ሴቶች ክንፍ የሴቶችን ተሳትፎና ተጠቃሚነት ለሁለንተናዊ ብልጽግና በሚል መሪ ቃል በድሬ ጠያራና ሶፊ ወረዳ ሴቶች ጋር ወቅታዊ ጉዳይ ላይ ውይይት ተካሂዷል። በመድረኩ ላይ ንግግር ያደረጉት የሶፊ ወረዳ አስተዳዳሪ አቶ አህመድ ዓልይ ሴቶች የአገር እድገትና የልማት መሰረት ናቸው ብለዋል። በሚሰሩ ስራዎች ውስጥ የሴቶች ተሳትፎ ከጊዜ ወደ ጊዜ እየጠናከረ መሆኑን ገልጸዋል። የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ ባለፉት ሰባት ዓመታት ስኬታማ ስራ መሰራቱን ተናግረዋል። ሴቶች በወቅታዊ ጉዳዮች ዙሪያ ግንዛቤያቸውን ማስፋትና ከአሉባልታ ራሳቸው መጠበቅ እንዳለው ባቸው መልእክታቸውን አስተላልፈዋል። ሴቶች በኢኮኖሚው ራሳቸውን እንዲችሉ ስኬታማ ስራዎች የተሰሩ መሆኑን ገልጸው በተለይም በሌማት ትሩፋቱ መርሃ ግብር ተጠቃሚ የሆኑ መሆኑን ገልጸዋል። የክልሉ ብልጽግና ፓርቲ ሴቶች ሊግ ምክትል ሰብሳቢ ወይዘሮ ቱና ኢብራሂም የውይይቱ አላማ ባለፉት ሰባት ዓመታት የተመዘገቡ ስኬቶችና የሴቶች ተሳትፎና ሚና ለመቃኘትና እንዲሁም ቀጣይ የሚሰጡ አቅጣጫ ውስጥ የበኩላቸውን እንዲወጡ ለማስቻል ነው ሲሉ ገልጸዋል። በልማት ውስጥ የሴቶች ተጠቃሚነትና ተሳትፎ ለማጠናከር ሰፋፊ ስራዎች መሰራቱንም ተናግረዋል። በቀጣይም ይህ ጥረትና ስኬት ተጠናቅረው ይቀጥላል ሲሉ ሎሚ ወይዘሮ ቱና ገልጿል። ከለውጡ ወዲህ ለሴቶች የተሰጠ ትኩረት ሴቶች ወደ መሪነት እንዲመጡ ያደረገ መሆኑንም አስረድተዋል። በተመሳሳይ ብድር ጠያር ወረዳ ሴቶች የውይይት መድረክ የነበራቸው ሲሆን ወረዳ ባለፉት ጊዜያት የሴቶችን ተጠቃሚነት ለማረጋገጥ በትኩረት መሰራቱ ተገልጿል። በመድረኩ ላይ በሴቶች ተጠቃሚነት ዘርፍ ባለፉት ጊዜያት የተሰሩ ስራዎች፣ ስኬቶችና መፍትሄዎች ላይ እንዲሁም የቀጣይ አቅጣጫ ዙሪያ የተለያዩ ገለጻ ተደርጎ ተወያይተውበታል። የተመዘገቡ ስኬቶች በቀጣይ ተጠናክሮ መቀጠል እንዳለበትም ተገልጿል። ዜናዎቻችን እንደቀጠሉ ናቸው። ጠንካራ የትምህርት ተቋማትን በመገንባት ብቁና ተወዳዳሪ ትውልድ የመገንባት ሂደት ተጠናክሮ እንደሚቀጥል የሐረሪ ክልል የልቀት ማዕከል ኃላፊ አቶ በዳሳ ገመዳ ገለጹም። ትውልድ በመምህራን ይቀርጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብም የሐረሪ ክልል ከግል ኮሌጅ መምህራን ጋርም ውይይት አድርጓል። ቤቴሌም ደሴ ዝርዝሩን ይዘዋለችም። ትውልድ በመምህራን ይቀረጻል ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ በሐረሪ ክልል ከግል ኮሌጆች አመራርና መምህራን ጋር ውይይት ተካሂዷል። የውይይቱን መነሻ ጽሁፍ ያቀረቡት የሐረሪ ክልል የልዕቀት ማዕከል ኃላፊ አቶ በዳሳ ገመዳ ጠንካራ የትምህርት ተቋማትም በመገንባት ብቁና ተወዳዳሪ ትውልድ የመገንባት ሂደት ተጠናክሮ እንደሚቀጥል ገልጸዋል። ባለፉት የለውጥ ዓመታት በኢኮኖሚ፣ በፖለቲካ፣ በማህበራዊ ብሎም በዲፕሎማሲያዊ ዘርፎች ተጨባጭ ለውጦች መመዝገባቸውን አስታውቀዋል። በዚህም የለውጥ ሂደት የነበሩ ስኬት ድርጅቶች ያጋጠሙ ተግዳሮቶችንና ሊቀረፉ የሚገቡ ችግሮችን በቀረበው ሰነድ ላይ በስፋት ተነስቷል። ከለውጡ ዋነኛ የትኩረት ዘርፎች መካከል ደግሞ ትምህርት አንዱ እንደሆነና የትምህርት ዘርፉን ስብራቶች ለመጠገን የሚያስችሉ ውቅር ተነድፎ አመርቂ ለውጦች መመዝገባቸውን ጠቁመዋል። በተለይም የትምህርት ቤቶችን ደረጃ ማሻሻል፣ የትምህርት ለትውልድ ንቅናቄ፣ ምቹ የመማር ማስተማር ሁኔታ መፍጠር ላይ አመርቂ ለውጦች መምጣቱን ነው አቶ በዳሳ ይጠቆሙት። እንደ አቶ በዳሳ ገለጻ ደረጃቸውን የጠበቁ የትምህርትና ስልጠና ተቋማትም በመገንባት ሥርዓተ ትምህርቱን ገበያ ተኮር ሀገር በቀል እውቀቶች የተካተቱበት የኢንዱስትሪውን ፍላጎት መልስ ሰጪ ተወዳዳሪ ባለሙያ ማፍራት የትኩረት አቅጣጫ በማድረግ በርካታ ተግባራት ተከናውኗል ብለዋል። በቀጣይም የዘርፉን ውጤታማነት ለማስቀጠል የግል ትምህርት ተቋማት ተሳትፏቸውን ማሳደግ እንዳለባቸው ጠቁመዋል። የትምህርት ዘርፉ ከመማር ማስተማሩ ጎን ለጎን በስነ ምግባር የታነጸ ትውልድ ለመገንባት ያለባቸውን ወሳኝ ሚና በኃላፊነት ሊወጡ እንደሚገባ አስገንዝበዋል። በሙያ ስልጠና ዘርፉ ፍላጎትን መሰረት ያደረገ ባለሙያዎችን ማሰልጠንና ተወዳዳሪ አዳዲስ የፈጠራ ውጤቶችን ማበርከት እንዲችሉ ለሚደረገው ጥረት መምህሩ በእውቀት በክህሎትና ጥልቅ በሆነ የሙያ ፍቅር ራሱን ሊገነባ ይገባልም ብለዋል። በአጠቃላይ የትምህርት ዘርፉን ጨምሮ እንደ ሀገር በአንድነት በመደጋገፍና ና በቁርጠኝነት የሀሳብ ጥራትን በማፍለቅ ሀገርን ወደፊት ለማሻገር እንደ ዜጋ ሁሉ ሚናውን መወጣት እንደሚጠበቅበት አስገንዝበዋል። የሐረሪ ክልል ቴክኒክና ሙያ ስልጠና ኮሌጅ ዲን አቶ አሰፋ ቶልቻ በበኩላቸው ሰራቸው በአፍሪካ ተቀዳሚ የስልጠና ማዕከል ለመሆን ራይን ሰንቀው እየሰሩ መሆኑን ጠቁመው ይህን ለማሳካት የግል ትምህርት ስልጠና ዘርፎች ተሳትፎ አስፈላጊ መሆኑን ጠቁመዋል። በትውልድ ቅብብሎች ውስጥ የምትገነባን ሀገርን በሁለንተናዊ መልኩ እድገቷን ለማረጋገጥ ደግሞ በሞያ በክህሎት ብሎም በስነ ምግባር የማብቃት ቁልፍ ሚናቸውን መምህራን ሊወጡ እንደሚገባም አቶ አሰፋ ጠቅሰዋል። የመድረኩ ተሳታፊዎችን በቀጣይ የዘርፉን ግብ ለማሳካት ግብአት የሚሆኑ ገንቢና ትውልድ ቀያሪ ሀሳቦችን እንዲሰጡም ጠይቀ በትምህርት ዘርፉ ተወዳዳሪ ትውልድን ለመፍጠር የሚጠበቅባቸውን አበርክቶ በጥንካሬ ለመወጣት ቁርጠኛ መሆናቸውንም የመድረኩ ተሳታፊዎች ገልጸዋል። ብልጽግና ፓርቲ የፖለቲካ ምህዳሩን በማስፋት የሚዲያ ነፃነትን ያጠናከረ ተግባራትን ማከናወኑን የሀረሪ ክልል ብልጽግና ፓርቲ የህዝብ ግንኙነት ዘርፍ ኃላፊ አቶ ዲኒር ዩሱፍ ገለጹም። ባለፉት ዓመታትም ያጋጠሙ ፈተናዎችን ወደ ድል በመቀየር አበረታች ውጤቶች መመዝገባቸውን ገልጸዋል። ዘገባው የአረፋቱ ስማን ነው። ትይንት ነባር ዝርዝሩን ይዘዋለች። ከሀረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የሐረሪ ክልል ብልጽግና ፓርቲ ህዝብ ግንኙነት ዘርፍ ኃላፊ አቶ ዲኔር ዩሱፍ እንደገለጹት ብልጽግና ፓርቲ ባለፉት ዓመታት ካስመዘገባቸው ውጤቶች መካከል ጠንካራ ተቋምና ጠንካራ የሀገር ግንባታ ሂደት ውስጥ የፖለቲካ ምህዳሩን በማስፋት የሚዲያ ነጻነት ማጠናከር አንዱ መሆኑን ገልጸዋል። ፓርቲያችን ያው ባለፉት ዓመታት ካስመዘገባቸው አንዱ ጠንካራና ጠንካራ ተቋምና ጠንካራ ሀገረ ግንባታ ሂደት ላይ አንዱ ከወሰዳቸው የፖለቲካ ምህዳሩን ማስፋት ነው። የፖለቲካ ምህዳሩ በሰፋ ቁጥር ደግሞ ጠንካራ የተቋማት ይፈጠራሉ። ጠንካራ ሀገረ መንግስት ይፈጠራል። እዚህ ጠንካራ ሀገረ መንግስትና ጠንካራ ተቋማት ውስጥ ደግሞ እነዚህ የሚዲያ አካላቶቹም ራሳቸውን ችሎ ነጻነት ነጻነታቸውን አረጋግጦ የሚሰሩትን ስራዎች በነጻነት የሚሰሩበት ሁኔታዎች አሉ። አንዱ ባለፉት ዓመታት ካሳካናቸው ስኬቶቻችን ውስጥ የሚዲያ ነጻነት አንዱ ነው ማለት ነው። በሀገር አቀፍ ደረጃ የማህበረሰብ ውይይቶች እየተካሄዱ እንደሚገኙና ዋና አላማውም በአምስት አመቱ የተሰሩ ስኬቶችና ተግዳሮቶች ዙሪያ እንዲሁም መፍትሄ አቅጣጫዎች ላይ ውይይት ለማድረግ መሆኑን ተናግረዋል። ሰሞኑን በሀገር ደረጃ የወረዱ ሰነዶች አሉ። እነዛ ሰነዶች ላይ ሰፊ የማህበረሰብ ውይይቶች እያካሄደን ነው። እነዚህ ውይይቶቻችን ሁሉንም የማህበረሰብ ክፍሎችን ያካተተና ሁሉም ተሳታፊ የሚሆኑበት ሁኔታዎች አሉ። ዋነኛው አላማ ትልቁ ነገር በተለይ ዓለም አቀፋዊና ሀገራዊ ሁኔታዎቹን የሚዳስሱ ጽሁፎች ናቸው የቀረቡት። እስከዛሬ በተለይ በአምስት አመት ውስጥ ያሳካናቸው ስኬቶች ምንድን ናቸው? የገጠሙን ተግዳራቶች ምንድን ናቸው? ለገጠሙን ተግዳራቶች ደግሞ ምን አይነት የመፍትሄ እርምጃዎች ናቸው የተወሰዱት? እና ቀጣይ ሊገጥሙን የሚችሉ ፈተናዎችና ችግሮች ምንድን ናቸው? ያ ለሚገጥሙን ፈተናዎች ደግሞ ከወዲሁ አውቀናቸው ዝግጅት እንድናደርግና ማህበረሰቡም ከዚህ አኳያ ሰፊ አጋርነቱን ጭምር ሊያሳይበት የሚችሉ ትላልቅ አጀንዳዎች ወርዶ ሁሉንም ያካተተ ውይይቶች እየተደረጉ ነው ያሉት ማለት ነው። ፓርቲው ባለፉት አመታት ያጋጠሙትን ፈተናዎች ወደ ድል በመቀየር ጥሩ ውጤቶችን ማስመዝገብ የቻለ መሆኑን እና ቀጣይ ሊያጋጥሙ የሚችሉ ፈተናዎችን ከሕዝብ ጋር በመሆን እንደሚያሻግሩም ነው አቶ ዲኔር የገለጹት። አምስት አመታት ላይ ትልቅ ውጤቶች አስመዝግበናል። ያ ትልቅ ውጤት ያስመዘገብ ነው ከብዙ ፈተናዎች ታጅቦ ነው ማለት ነው። ፈተናዎች ነበሩ። ያንን ፈተናዎች ወደ እድል ቀይረ ናቸው። ውጤቶች ማምጣት ችለናል ማለት ነው። ቀጣይ ለምናደርገው የብልጽግና ጉዟችንም ፈተናዎች ይኖራሉ። ያ የሚገጥሙ ፈተናዎችን ጭምር ከህዝባችን ጋራ በጋራ ሆነን የምናሻገርበት ስልት ነው ማለት ነው። ከዚህ አኳያ በተለይ ዓለም አቀፋዊና ቀጠናዊ ሁኔታዎች አሉ። እነዛ ዓለም አቀፋዊና ቀጠናዊ ሁኔታ በሚገባ መልኩ ማህበረሰባችን ሊያቃቸውና ከወዲሁ ምን አይነት ቀጠናዊ ሁኔታ ላይ ነን ያለነው የሚለውን ነገር እንድንገነዘበው ማህበረሰቡ እንዲገነዘበው ትልቅ መድረክ ነው ማለት ነው። ፓርቲው በቀጣይ ማድረግ ያሰባቸውን ስራዎች የጠቀሱት ኃላፊው ድህነትን ታሪክ በማድረግ ዜጋ ተኮር የሆኑ ስራዎችን በመስራት ከተለያዩ አካላት ጋር ውይይት እየተደረገ መሆኑንም አብራርተዋል። በሀገር ደረጃ ማረጋገጥ የምንፈልገዋለን። በተለይ ድህነትን ታሪክ ማድረግ እንፈልጋለን። ህዝባችን በየትኛውም ዓለም ላይ ተጽዕኖ መፍጠር የሚችል ዜጋ ተኮር የሆኑ ስራዎቹ መስራት ብልጽግና ፓርቲ ይፈልጋል። አሁን የጀመርናቸው ዘርፈ ብዙ የልማት ስራዎቻችንን ጭምር የምናስቀጥልበትና ከዳር የምናደርስበት ትልቅ መድረክ ነው የሚሆነው። እና በዚህ አኳያም ያው ከመምህራን ጋር ውይይት ተደርገዋል። ከዛም በተጨማሪ ከባጃ ሾፌሮች ጋራም ሰፊ ደስ በሚል ሁኔታ ሰፊ ውይይት ተደርጓል። የባጃጅ ሾፌሮቹም መምህራኖቹም ጭምር ከፓርቲውና ከመንግስት ጎን ሆኖ ሀገሪቱ የጀመረችው የብልጽግና ጉዞን ለማሳካት ቁርጠኛ መሆናቸውንም ጭምር ያረጋገጡበት መድረክ ነው ማለት ይቻላል። በመጨረሻም በቀጣይ የሚገጥሙ እድሎችንና ስኬቶችን እንዲሁም የሚያጋጥሙ ፈተናዎችን ከህዝብ ጋር በጋራ በመሆን ሰፊ ውይይት ተደርጎ መግባባት ላይ የሚደረስ መሆኑን አቶ ዲኒር ገልጸዋል። የስፖርት ማዘውተሪያዎች በአካልና በአእምሮ የዳበረ ትውልድን በማፍራት ረገድ አበርክቷቸው የጎላ መሆኑን የሐረሪ ክልል ትምህርት ቢሮ አስታወቀም። የጀግኖች መታሰቢያ አንደኛ ደረጃ ትምህርት ቤት ከ250 ሺህ ብር በላይ በሆነ ወጪ ያስገነባው ሁለገብ የተማሪዎች ስፖርት ማዘውተሪያ ስፍራንም አስመርቋል። ሄኖክ ግርማ በሐረሪ ክልል የጀግኖች መታሰቢያ አንደኛና መካከለኛ ደረጃ ትምህርት ቤት ከ250 ሺህ ብር በላይ በሆነ ወጪ ያስገነባውን ሁለገብ ተማሪዎች የስፖርት ማዘውተሪያ ስፍራን አስመረቀም። በዕለቱ በትምህርት ቤቱ ቅጥር ግቢ ተመርቆ ለአገልግሎት ክፍት የሆነ ስፖርታዊ ማዘውተሪያ ስፍራ በትምህርት ቤቱና በማህበረሰቡ ተሳትፎ መገንባቱም ነው የተገለጸው። በዕለቱ የተገኙት የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ ዘከሪያ ዘከሪ አብዱላዚዝ እንደገለጹት ስፖርታዊ ማዘውተሪያ ስፍራው ተማሪዎች በትምህርታቸው ንቁና ውጤታማ እንዲሆኑ ለማስቻል ከፍተኛ እገዛ እንደሚያደርግ ገልጸዋል። የስፖርት ማዘውተሪያው በአካልና በአእምሮ የዳበረ ትውልድ በማፍራት ረገድ ከፍተኛ በርክቶ እንደሚኖረውም ጨምረው ገልጸዋል። የጅኒላ ወረዳ ትምህርት ጽህፈት ቤት ኃላፊ ወይዘሮ አሊያ ሁሴን በበኩላቸው በወረዳው በትምህርት ለትውልድ አገር አቀፍ ንቅናቄ መሰረት የትምህርት መሰረተ ልማቶች ተደራሽነትን በማስፋት የመማር ማስተማር ሂደቱ ውጤታማ እንዲሆን ለማስቻል ዘርፈ ብዙ ስራዎች መከናወናቸውን ገልጸዋል። በትምህርት ቤቱ ተገንብቶ ለአገልግሎት የበቃው የተማሪዎች ስፖርታዊ ማዘውተሪያ ስፍራ በትምህርት ማህበረሰቡ ድጋፍ ድጋፍና ተሳትፎ መገንባቱን ገልጸው ለዚህም ማህበረሰቡንና ባለድርሻ አካላቱ ላሳዩት ንቁ ተሳትፎ ምስጋናቸውን አቅርበዋል። ሁለገብ ስፖርታዊ ማዘውተሪያ ስፍራው በ250 ሺህ ብር ወጪ መገንባቱን የገለጹት የጀግኖች መታሰቢያ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ሳምሶን አሳፋ ማዘውተሪያ ስፍራው ለተማሪዎች ምቹ የትምህርት ስፍራን ከመፍጠር አኳያ ታስቦ መገንባቱን ገልጸዋል። ስፖርታዊ ማዘውተሪያ ስፍራው የቅርጫት ኳስ፣ የመረብ ኳስ፣ የእጅ ኳስ፣ የጠረጴዛ ቴኒስ ና የአካል ሙቃት መስሪያ ቁሳቁሶችን ያካተተ ስለመሆኑም ተናግረዋል። በስፖርት ማዘውተሪያ ስፍራው ምረቃና ስራ ማስጀመሪያ ምራ ግብር ላይ ጥሪ የተደረገላቸው የትምህርት ባለድርሻ አካላትና የተማሪ ወላጆች ተገኝተዋል። የጤናውን ዘርፍ ለፖለቲካ ፍጆታ የሚጠቀሙ አካላትን መጠንቀቅ እንደሚያስፈልግ ተገለጸ። በሐረሪ ክልል ጄኔላ ጤና ጣቢያ እንደ ወትሮ አስፈላጊውን ህክምና አገልግሎት በተሟላ ጤና ባለሙያዎች እየሰጠ ይገኛል ሲል ባልደረባችን ገዛኛ አራጌ ሪፖርት አድርሶናል። በተከታይነት ይቀርባል። በሐረሪ ክልል በጂኔላ ጤና ጣቢያ እንደ ወትሮ አስፈላጊውን የሕክምና አገልግሎት እያገኙ መሆኑን በጤና ጣቢያው ሲገለገሉ ያገኘናቸው የክልሉ ነዋሪዎች ገለጹ። ነዋሪዎቹ አክለው የሕክምና ባለሙያዎቹ ከሰሞኑን በአንዳንድ ማህበራዊ ሚዲያዎች በሚሰራጩ የተሳሳቱ መረጃዎች ሳይዘናጉ ሙያዊ ስነ ምግባራቸውን አክብረው በመደበኛ ስራቸው ማህበረሰባቸውን እያገለገሉ እንደሚገኙ ገልጸው፣ አንድ ቀንም እኔ እንትኖቹ ነርስም ሆነ ዶክተሩ አቋርጦ አያውቅም እኔ በሰበቀን በቀን ነው የምመጣው። በቀን በቀን ማጽል ምርመራ ላይ ይዤ እመጣለሁ። ሴቶችን ሴነ ሴተኛ አዳሪዎችን እርጉዞች ይዤ እመጣለሁኝ ኤችአይቪ ለማስመርመር እመጣለሁኝ። ምንም ያጣሁት ነገር የለኝም እስካሁን ድረስ እና ሁሉም እየሰሩ ናቸው። እስካሁን ምንም ነገር የሚሰማሁትም ነገር የለም። እንደዚህ አይነት ነገር ያው ሲወራ እርግጥ ሰምቻለሁ። እንደዚህ ዶክተሮች አቁማሉ አሁን ሲሉ ሰምቻለሁ፣ ግን እዚህ ግን የለም። ዛሬ ያው አጋጣሚ እኔ ለራሴ ጉዳይ ነው የመጣሁት ልታከም እና ቆንጆ ነው ያለው ሁኔታ። ጀኔላ ጤና ጣቢያ በመሰረቱ ሰፋ ያለ ጤና ጣቢያ ነው። ከጉራባቸው ወረዳዎቹ ሊመጣሉ ያዩት፣ ያው ስራ ጥያቄያቸው ሊኖር ይችላል። ጥያቄያቸውን እኔ መቃወም አልችልም። ጥያቄ ሊኖራቸው ይችላል። እዚህ ግን ያሉት ስራቸው ላይ ነው ያሉት ጤና ጣቢያ። እኔ የመጣሁት ያው ያርግዝና ክትትል ለማድረግ ነው። እንዳጠቃላይ ስራቸው ሰራቸው ምናምን ጥሩ ነው። እዚህ ያለው እኔ እስካሁን ድረስ ባለው በመጣውበት አጋጣሚ እያገኘኋቸው ነው። ለጤና ጣቢያ ላይ ግን ያልሰማንም ያው እኔ ለሕክምና ምንመጣለን በምንመጣበት ሰዓት ሁሉንም እናገኛለን። ቢያንስ እሁድ ራሱ እንኳን እናገኛቸዋለን። የሕክምና ዘርፉ እንደ ሌላው የሙያ ዘርፍ እንዳልሆነ የጠቆሙት ነዋሪዎቹ የሰውን ሕይወት አደጋ ላይ ጥሎ ድርድር በሕግም በሞራልም ተቀባይነት የሌለው መሆኑን ተናግረዋል። ቢሉም ደግሞ በስራ ላይ ሆኖ ነው እንጂ ወጥቶ አይደለም እዚህ ጋ ሰው እየገደለ እኔ ገንዘብ ተጨምሮልኝ እንትን ልበልልኝ የሚል ከሆነ ይሄ አግባብ አይደለም። ይሄ በህግም ሆነ በምንም የሚያስቀጣ ነገር ነው፣ በእግዚአብሔርም ዘንድ ያስቀጣል። ይሄ እዚህ ጋ ታሞ ያለ ሰው እያለ መብቴን ምናምን ማለት አይደለም። መብቱን የሚሰራው ያ የታመመውን ሰው እያከመ ነው መብቱ መከራከር የሚችለው እንጂ ወጥቶ አይደለም። ወጥቶ ወይንም ደጅ ሆኖ አይደለም መብቱን የሚከራከረው መብቱን የሚከራከረው ስራውን እየሰራ ነው፣ የታመመውን ሰው እያከመ ነው፣ የሚወልደው እያዋለደ ነው። ማህፀንም ሆነ ምንም ብዙ ነገሮች አሉ። አጣዳፊ በሽተኛ ሞልቷል። ራሱን ታሞ ወባ የመጣ ሰው አለ። ወዲያም ይገል ነው ራስ ላይ ወጥቶ ይሞታልኝ ማህፀን ወይንም ነፍሰ ጡር ትመጣለች። እነሱ ከሌሉ ማንም ያዋልደው ባዶ ከሆነ ያት ሴትዮ ሞተች እኮ። የእሱ መሀላ እናንተ ምን ያጋልታል ዋጋ አለው የዚህን ሰዓት ምክንያቱም የተገነዘቡ ያለው ነገር ይመስለኛል። የሰው ህይወት አንድ እኮ ካመለጠ አይገኝም። የሆነ ፋብሪካ ስራ መስራ ቢሆን ዛሬ ስራውን ሰርተህ ወይም አቁመህ መብትን ጠይቀህ ከተከበረልህ በኋላ ያንን ስራ ቀጥለህ ኦቨርታይም ሰርቼ ያንን አካክሰዋለሁ የምትል አይነት ነገር አይደለም። የሰው ህይወት በጣም አስቸጋሪ ነው። አንዴ ከሄደ አይመለስም። ስለዚህ በአንድ እጅህ እየሰራ በአንድ እጅህ ጥያቄውን መመለስ ነው እንጂ እኔ ይህንን አልቀበልም። ለምሳሌ ሆነ አንድ ሰው አስም ይዞት ቢመጣ ትንፋሽ እኮ ነው። በቃ በቃ የሰከንድ ነገር ነው፣ ሊሞት ይችላል። ደም የፈሰሰውም ሰው ወዲያው ሊሞት ይችላል። እኔ ባካችሁ ጥያቄያችሁን እየጠየቃችሁ ስራችሁን ስሩ። የሚኖሩ ነው እኔና ሀሳብ እኔ ምቃወመዋለሁ። ምክንያቱም አንደኛ ወደዚህ ቦታ ሲመጡ ቃል ገብተው ለህዝብ ህዝቡን በስርዓት ለማገልገል እስከመጡ ድረስ የነሱ ጥያቄ ራስን በቻለ መንገድ በሌላ መንገድ መጠየቅ ባለባቸው መንገድ ይጠይቃሉ። እዚህ ቦታ ላይ ግን አንድ እናት ለወሊድ ወይም ለሕክምና በመጣሽ ሰዓት እነሱ እሱን ትተው በሄዱ ሰዓት ለዝች እናት ምን አይነት አደጋ እንደሚፈጠር ሁሉም ያውቃል። ስለዚህ ደግሞ አግባብ አይደለም። ሁሉም የየራሱን ጥያቄ በራሱ መንገድ ማቅረብ አለበት። ቦታው ላይ ግን ቃል ገብተው እስከመጡ ድረስ አንድን እናት ከሞት መታደግ በህይወት ማዳን ስላለባቸው ብዬ አስባለሁ። በቅድሚያ በቃ በቅድሚያ ለታካሚው እንትን መስጠት አለባቸው፣ ህክምና መስጠት አለባቸው። አሁን ለምሳሌ ልትወልድ የምትመጣ ሴት ልትኖር ትችላለች። ወዳኑ ወልዶ ማሞቃ ክፍል የሚገቡ ህጻናቶች ሊኖሩ ይችላሉ። ለነዛ መጀመሪያ በቅድሚያ እርዳታ ሰጥተው ከዛም በኋላ እነሱ የሚያስፈልጋቸውን ነገር መጠየቅ አለባቸው። የእነሱ ጥያቄ የሚመለስ ለብቻ ነው፣ ይሄም ለብቻ ነው። ከዛ ጋር አያይዘው ይህን መተው የለባቸው። ወታደርና ሐኪም ብሄር የለው ዘመድ የለውም። ሁሉም ዘመዱ ነው ሁሉም ስራ ላይ ያገኘናቸው የጤና ባለሙያዎች እንደገለጹት የጤና ባለሙያዎች የሚያነሱትን ጥያቄዎች ለፖለቲካ ፍጆታ ከሚያውሉ አካላት መጠንቀቅ እንደሚገባ ጠቁመው በአንዳንድ የሀገሪቱ አካባቢዎች በጤና ባለሙያዎች የተነሱ ጥያቄዎች መነሻ በማድረግ ስራ ማቋረጥ ተገቢ አለመሆኑን አንስተዋል። በጤና ጣቢያ ምንም አይነት የተቋረጠ የጤና አገልግሎት አለመኖርም አክለዋል። የህክምና ባለሙያ ፖለቲካ ስለማያውቅም ግን የፖለቲካ ሰዎች ተጠቅመባቸው እንደዚህ አይነት ስራ እንዲሰሩና ነገ ለእነሱ የሚታገለውን ህዝብ እነሱ ላይ እንዳያስጨክኑ ማድረግ ትክክል ተገቢ አይደለም። በድንገት ማንኛውም ህክምና ላይ ያለ ሰው አደጋ እንዳለ ሆኖ ነው፣ ስታንድ ባይ ሆኖ ነው መጠቀም ያለበት። የመኪና አደጋ ሊመጣ ይችላል። ድንገተኛ የሆነ የልብ ህመም ሊመጣ ይችላል። የሚወልድ እናት መንገድ ላይ ወልዶ የመጣ እናት፣ የታፈነች ሊወት ይችላል። ሰው ታፍኖ ሊመጣ ይችላል። የታፈነ ሰው ድንገተኛ አደጋ ትክክለኛ ህክምና በክቱ ካላገኘ ህይወቱ ያልፋል። እኔ ለጤና ባለሙያ እንደ ጤና ባለሙያ የማስበው ምንድን ነው፣ ቤት የሚሰራ ቢሆን መንገድ የሚሰራ ቢሆን አቁመህ መብት ትጠይቃለህ፣ ስራው ቆሞ ስትመጣ ያንን ስራ መቀጠል ስለሚቻል። እዚህ ጋር ግን የጤና ጉዳይ እኔ አሁን አቁሜ መብት ይከበር ብዬ ስራ አቁሜ ሌሎች ሰዎች እየተጎዱ መብት መጠየቅ አልፈልግም እየሰራሁ ግን እንደ ማንኛውም ጤና ባለሙያ የሚያስፈልጉኝን ነገሮች እንዲሟሉልኝ ይፈልጋሉ። ጤና ባለሙያዎቹ በጤና ጣቢያ ቀደም ሲል ሲሰጥ የነበሩ ሁሉም መደበኛ ሕክምና አገልግሎት እንደ ወትሮ ሁሉ ለተገልጋዮች በአግባቡ ተደራሽ እያደረጉ መሆናቸውን ጨምረው ገልጸዋል። በጂኔላ ጤና ጣቢያ ከዚህ ቀደም ሲሰጥ እንደነበረው እየተገለገሉ መሆናቸውን ያነጋገርናቸው ተገልጋዮች ገልጸውልናል። ከሀረሪ ክልል ቴሌቪዥን የነበሩ ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራች ቆይታ አድርግ ያለው ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው እኔም በዚህ አጠናቀቅኩ።